አዎ ግን በእናትህ ወንጀል እኮ ነው እየሰራች። እዚህ እየተላለፍክ ነው፣ ምክንያቱም መስጠት አልነበረበት። ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? እኔ እግዚአብሔር ይመስገን አለው ደህና ነኝ። እናንተም ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ጾም እንዴት እየሄደላችሁ ነው? ጥሩ ነው ወይ? እኛ ጋር ቆንጆ ነው፣ እግዚአብሔር ይመስገን። እናንተ ጋር አሪፍ እንደሚሆን አልጠራጠርም። እንግዲህ ዛሬ በአንድ ነገር ከች ብዬ ላቸዋለሁ። ዛሬ የመጣሁ ምክንያት እዚህ ጋር ምን ይታጋቸዋል? የመኪና ቁልፍ ገዝቼ አይደለም። አይዟቸው፣ አይዟቸው ገዝቼ እሆና እንዳደነግጡ እሺ። ገዝቼ እሆና አይደለም ገዝቼ አይደለም ተበድሬ ነው። ተበድሬ መበደርም ያው ለነገሩ አበዳሪም ከተገኘ በዚህ ዘመን ጥሩ ነው በሚለው ማለት ነው። አበዳሪም ከተገኘ ጥሩ ስለሆነ እኔ ደግሞ ተበደርኩኝ ማለት ነው። እና ዛሬ ዋነኛው የመጣሁበት ምክንያት ምንድን ነው መሰላችሁ? ባለፈው መኪና መንዳት ጀምሬ ካሜራማኑ ከታርጎ ሳል በሸለኝ፣ ለምንድን ነው የቆረጥከው? ምን አለ ትንሽ እንኳን ብስነዳው። ምን ሆነ ነው ግን ካሜራዋን ምናምን እያላችሁት ነበረ። እና አሹንም ደግሞ ብዙ ጊዜ የታለ መኪናውን አስረድተህ አታመጣም ወይ ምን ሆነ ነው ምናምን ብላችሁት እያላችሁት ምናምን ስለነበረ ስላየሁኝ ነው። ከዛ እሱም ደግሞ አረ እኔ መኪና መኪና ንጂ እና ገላግኝ እያለ ነበረ። ስለዚህ እንደዛ ስለሆነ እኔም ደግሞ አንድ ሀሳብ አሰብኩኝ። ስለዚህ ዛሬ ለምን መኪና አለዳም ለምን አብረን አንወደም ብዬ አንድ ሀሳብ አሰብኩኝና ነው የመጣሁት ማለት ነው። እና መጀመሪያ ላይ ተቀበልኩት ማለት አምኖ ነው ሰጠኝ። ግን ማለት እንደሰጠኝ ታውቃላችሁ፣ እዚህ ሰፈር ውስጥ ስለሆነ ወይ ሄዳለው ለምን ነው በርግጠኝነት ማለት ነው አያምነኝም። ምክንያቱም ይሄ ትንሽ እንዲህ ዝም ብሎ ካቆመበት ምናምን አስነስቼ ትንሽ ወስደዋለሁ እንጂ እንደዚህ ረጅም ምናምን ነድቼ አላቅም። ስለዚህ ሰፈር ውስጥ ነው አንድ ፈልጊው ነው ምናምናም ስለው ጊዜ በቃ እሺ ምናምን አለኝ ማለት ነው እና ያው ዛሬ እነዳለሁ ምናምን አንተ አስነዳት ተብለ ምናምናም ብዬ አሰርኩት ማለት ሳስረው ሰጠኝ እና አሁን ይመጣል ማለት ነው፣ እሱ ምክንያቱም አብረን ነው የምንሄደው ምናምን ብዬ አለው፣ አብረን ነው የምንሄደው ብዬ አለው። ይመጣል እሱ። እስኪ መጣ እንጠብቀውና ከዛ ትንሽ እንግዲህ ነዳ ነዳ አድርገን ምናምን አንዳንድ ነገሮችን አድርገን እንመለሳለን እስከዛ ድረስ አብራችሁን ቆዩ ቤተሰቦቻችን እና ደግሞ ቤተሰቦቼ። ስለ ሁሉም ነገር ቴንክዩ በጣም አመሰግናችኋለሁ። ስለምታበረታቱኝ አጠገቤ ጎኔ ላይ ስለቆማችሁ አይዞሽ በርቺ፣ ሁሉም ያልፋል፣ ጠንክሪ እያላችሁኝ ስለሆነ ላይክ ምሸኝነት እንዲሰማኝ ስላላደረጋችሁኝ አመሰግናለሁ። በጣም ነው የማመሰግነው። ፈጣሪ አክብርልኝ። ሁላችሁንም ወዳችኋለሁ። ብዙ ጊዜ አብረን የቆየን ብዙ ነገር እያሳለፍን ቤተሰቦቼ ናችሁና ለእናንተ ቃል የለኝም። ስለምታደርጉልኝ ነገር በሙሉ ቴንኪዩ በጣም አመሰግናችኋለሁ። እና እስኪመጣ እንጠብቀዋለን። ብዙም ስለማይርቅ እዚሁ ሰፈር ስለሆነ እስኪመጣ እንጠብቀዋለን። ትንሽ ካረፈደብን ደግሞ መቼም የዘመኑ ወንዶች እንደ ሴት ነው የሚኳኳሉት በሚለው እንደዛ ስለሆነ ከቆየ እንደውልለታለን። ግን ደግሞ ይመጣል፣ ሆነ እመጣለሁ ስላለን እና አብረን ጠብቀው አብራችሁ እምትቆየም መሰለኝ። ነገር አይ አይ አልቆይም። አይደለም ለምን ቶሎ እንደመጣ እኮ አውቃለሁ። መኪናውን አንድ ጥግ እንዳላት ዝለስ ሰርቶ እኮ ነው የፈጠነ። አይመፍራም ነበር ክስ ስትሰጠኝ፣ ኧረ፣ በዚህ ፍጥነት ከሳ አንድ ቦታ ቁጭ ብላ እንዳይሆን ብዬሽ እኮ ጥጓን፣ በእግረኛ መንገድ እንዳትሄድ አደለም። እኔ ራሱ በነገራችን ላይ ትንሽ ከቆየ እደውልልሻለሁ አለው ነበር። ግን ቶሎ ነው የምትመጣው? አረ እንዴ አልመጣሁም፣ ይዘውኝ ነው መንገድ ላይ ሰው ይዘውኝ ነው። አረ አልመጣህም? አዎ። ለነገሩ እኔ ትንሽ ቆይቻለሁ። በእግረኛ መንገድ ብትሄጂስ የሚለው ነገር በዚህ ጋር በድንጋይ ላይ ምናምን ስልሽ ብዙም ስትነጂ እንደ ፊልም ምናምን ማካሄድ ሰው ግቢ ባገኛትስ አልኩኝ። አንዳንድ ግቢ እያየሁ ነበር። አዎ አዎ ግን ቤተሰቦች ሰላም ንበላቸው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሄሉ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንዴት ነው? ደህና ነው፣ ደህና ነው። እንደዚህ በአንተ መኪና እሱ ጎርን። እኔ ራሱ እንደዚህ አልጎረርኩም፣ እሱ ራሱ ባለቤቱ ራሱ እንደዚህ አልጎረረበት። እና በጣም ደህና ናችሁ ወይ? እንዴት ናችሁ? ጾም እንዴት ነው? ላይፍ እንዴት ነው? ሁሉ ሰላም እና ደግሞ በጣም ነው። ባይ ዘ ወይ ቤተሰቦች በጣም እያበረታቱኝ ነው። በዚህ አጋጣሚ በርታ፣ እውነት ነው እና በጣም ነው የማመሰግነው እና ደግሞ ሄሉን ለምንድነው መኪና ባለፈው ያላስነድ፣ እኔ ደግሞ ካሜራማን ተቆርጦ ነው ብዬ ተናገር፣ ያለው አጋጣሚ ተቆረጠ። መቆረጥ አልነበረበትም ተቆረጠ። እና ዛሬ ደግሞ አስነዳኝ፣ መኪናውን ስጠኝ ሄድ መለስ ደግሞ ጎርደድ መለስ ተማመንበታል። ጥንቃቄ ወይዘው ሴቶች፣ በጣም ጥንቃቄ ብሎ ገላግሉኝ። ታምሩን ቤተሰቦች እንግዲህ እንግባ። ታዲያ እኔ ከአንቺ ጋር መኪና እየመጣ ነው። እዚህ ጋር መኪና ከምን ይገጭ ነው ነው እንዴት ነው አይደለም ግን መኪና መኪና ነድቼ እንደዚህ ምናምን ያልኩኝ ፕሌን ብነዳ ስባችሁ አላስቀምጣችሁም ነው እንዲያልሽ ነው ምንድነው አላስቀምጣችሁም ቤቴ ካላሳረፍኩት ነው የምትዩ ፕሌኑንማ

እኔ መንጃ ፈቃድ አለ። አሁን ነው የተቀየረው። እህቴ ነው። ሶኮ ነሽ? መኪናው ነው። አጋጣሚ እረስተው ነው።

እናንተ ይቀደዳችሁ ያውል እና አንተ ነው መንጃ ፈቃሪ ተመሳስሎብኝ ነው። በዚህ ጊዜ አሁን እኔ ነው። እሺ አንተ አይደለ

እንዴ ሄዶ ደም ደሳር ያለሽ? እንዴ ካፈለክ በመታወቂያው። እሺ ትከተለናለህ። አልላችሁም? ወንድም እሱ ነው፣ እሱ ተቀበለው። እሺ እሱ ነው። እኔ ምን አገባኝ? ወንድም እሱ ነው። ካልነዳልሽ ብሎ ድርቅ ያለ ተመረሽ ነው። እሺ እናንተ ሌላ እዛው ጨምሩ አለ። ይቅርታ አርግ እላት ልጅ ነው፣ ወንድም ይቅርታ ነው። ይቅርታ አይደለም ያንተን የእኔን ምን እሰጣለሁ? ያው ያቺ ነው ይኸውልህ አይደለም መጀመሪያ ከቤት ስወጣ እንትን ይዘሻል። አሁን የእሱ አይደል ነው? መኪናው የእሱ ነው። ከቤት አስነዳኝ ትንሽ ብዬ ምናምን ስወጣ እሱ ነበረ እንትን ማለት ነበረ። በመንጃ ፈቃድ ያልሽኝ ምናምን እኔ ምን ይመለከተኛል ነገር ነው።

ሰሌ በቃ መጀመሪያ መንጃ ፈቃዱን ብታስተ ቢያስታውሰኝ ስለምን ይልኝ እንደ አንቺ እንዲሁም ስለምን ይልኝ በቃ አሁን

ሄዱ ምንድነው መሰለኝ በቃ ዛጋ፣ ወይ ግቢ መኪና ውስጥ